ሰላም ጤና ይስጥልኝ። ውድ የጉድ ቲንግስ የጥሩ ነገር ፕሮግራም ተከታታዮች እንኳን በድጋሚ ወደ እኔ ቻናል በሰላም መጣችላለሁኝ። ዛሬ የሚያሳዝን ዜና ሰምቼ ነው የመጣሁትኝ አዳምጡት።

ሰራተኛ አላቸው ናን ያላቸው ቤቢስተር አላቸው እና ልጃቸው በቤት ውስጥ እንደሚገኙ ቨርጂኒያ በሚገኝ በቤታቸው ውስጥ እየኖሩ እንደነበረ እና በዛ ሰዓት፣ ግድያው በተፈጸመበት ሰዓት እነዚህ ሰዎች ይገኙ ነበረ። ባልየው ሚስትየዋን፣ ከዛ ደግሞ የሚስትየውን ወንድም። የሚስትየው ወንድም ከኢንተርናሽናል ነው የመጣው ነው የሚለው። አገሩ አልተገለጸም። ከኢትዮጵያ ይሁን ከሌላ ኢንተርናሽናል አገር ነው የመጣው ያው አሜሪካን ውስጥ እንደማይኖር ነው የተነገረው። ልጃቸው ቤቢሲተር ቤቢሲተሯና ልጃቸው ቤት ውስጥ ነበሩ። ሰውየው እናትየዋንና የእናትየዋን ወንድም ወንድሟን ከገደለ በኋላ እራሱንም መግደሉን ነው የሚናገረው። በጣም ያሳዝናል። ቤት አላቸው ሃውስ አላቸው እንደሚያሳየው ሴት ያደረጉ ሰዎች መሆናቸውን። ማለት አሜሪካን ሀገር በጣም ከባድ ነው። ናኒ ቤቢሲተር ስትቀጥሩ ቤት ውስጥ የምትኖር እና ኑሯቸውን መልካም ይመስላል። ጎረቤት እያውም እንደተናገረችው ኢቨን በርዝደይ ፓርቲ ቤታቸው ባለፈው ሳምንት ነበረ፣ መተን ነበረ። የበርዝዴ ፓርቲ የልጃቸውን ለማክበር ነው። ግድያው በተፈጸመበት ሰዓት ሁለት ልጆቻቸው ደግሞ ትምህርት ቤት ናቸው። አንደኛው ነው ከሰራተኛው ጋራ ቤት ውስጥ የሆነው ቤት ውስጥ የነበረው። እንግዲህ ሶስት ልጆች አፍርተዋል ማለት ነው። በጣም ያሳዝናል፣ ልብ ይሰብራል። ማለት ማለት በጣም ነው የሚያሳዝነው። ሲጀመር ሰው የእግዚአብሔር የሰጠውን ህይወት ሰው ሲወስድበት ያሳዝናል። ያ ብቻ ሳይሆን ደግሞ ነው መልካም ጊዜ ያፈራ በተለይ ደግሞ ልጅ ያፈራ ሲሆን በጣም ያሳዝናል። ሰዎች እንግዲህ በጣም የሚያሳዝነው እኔ ምንም ማለት አልችልም በዚህ ጉዳይ ላይ እና ያሳዝናል። በተለይ ልጆች ያለ እናትም ያለ አባትም መቅረት በጣም ያሳዝናል። ማለት በምድር ላይ ሁላችንም ግል የሆነ አላማ አለን። ያንን አላማ አንዳንድ ጊዜ ወደ ጎን ትተን ለልጆቻችን ወደዚህ ምድር ላይ ላመጣናቸው ልጆች ነው የምንኖረው አብዛኞቻችን ማለት ነው። ግን እነዚህ ልጆች ያለ እናትም ያለ አባትም በመቅረታቸው በጣም ያሳዝናል። አይሆፕ ጸሎታችን ከነሱ ጋር ይሁን። በዚህ በዚህ ፋሚሊ የሚጎዱ ሰዎች ይኖራሉ፣ የሚያዝኑ ሰዎች ይኖራሉ። ግን ሁልጊዜም ልጆች ያለ ወላጆች መቅረት በጣም ከባድ ነገር ነው ብዬ አስባለሁ። ወይም ከምንም በላይ ገንዘብ ሊኖር ይችላል፣ ይኖ ቤተሰብ ሊኖር ይችላል። ግን እንደ እናት እንደ አባት ሆኖ የሚያሳድግ በጣም ይከብዳል። ግን እግዚአብሔር እነዚህ ልጆች አእምሯቸውን ጠብቆ በሰላም በጤና እንዲያሳድጋቸው ሂል ለማድረግ ወላጆቻቸው። በዚህ መካከል የሴት ቤተሰብ ይሆናል፣ የወንድ ቤተሰብ ይኖራል። የሚጎዱ ሰዎች አሉ ማለት፣ እነዚህ እናት ሊኖራት ይችላል፣ እሱም አባት ሊኖረው ይችላል። ሁሉም ሰው ያሳዝናል። እና ማህበረሰባችንም ደግሞ እንደዚህ አይነት አደጋ ሲደርስ አለ። ኮሚኒቲ አለ፣ በተለይ እንግዲህ ቨርጂኒያ ነው። ብዙ ኮሚኒቲዎች አሉ ብዬ አስባለሁ። እነሱ በኮሚኒቲያችን ላይ የሚታየውን ችግር ለመፍታት እንደ ግለሰብም ደግሞ ባለፈውም ሼር አድርጊያቸዋለሁ። ችግርን ለመፍታት ስፔሻሊ፣ በአንድ ቤቱ ስትኖሩ ልጅ ስታፈሩ ችግር ካለ ችግርን ዲስከስ አድርጎ መፍታት ካልተፈታ ደግሞ ዲስከስ አድርጎ መግባባት ካልተቻለ፣ ደግሞ ያው እግዚአብሔር ፍቺን በጣም ይጠላል። እኔም ፍቺን በጣም ነው የምጠላው፣ አጥብቄ ነው የምጠላው። ግን እንደዚህ ህይወትን እስከ ማጣት ልጆች ሁለቱንም ወላጆች ከማጣት በሰላም መለያየትን ይቅር መባባልን ይቅር መባባል ካልተቻለ ደግሞ ኔጎሼት መደራረግን፣ መደራደርን አንተምተው አንተምተም ብሎ እዚህ ሀገር ሚዲያተሮች አሉ፣ በእነሱ መደራ- አለበዚያ ደግሞ በህግ ጉዳዩን ማስያዝ እና በዛ ነገር መታገዝ ይቻላል። ራዘርዛን የህይወት መስዋዕትነት ልጆች ከወላጆች ተለይተው ከማደግ ማለት ነው፣ እና በጣም ያሳዝናል። ይህን ነው የምለው። ማህበረሰባችን ግን መነጋገርን መወያየትን ቢለምድና ካልተስማሙ ደግሞ በሰላም መለያየትን ቢኖር ህይወትን የህይወት መሳትነት ከሚኖር ነው የምለው። በጣም የሚያሳዝን ዜና ነው በእውነት። ይሄ ቤተሰብ በጣም ነው የሚያሳዝነው። ሶስት ልጅ እንግዲህ ቤቢስተር ያለው ልጅ ጭራሽ ወላጆቹን አያውቅም ማለት ነው ትንሽ ነው ማለት ነው። እና እንደገና ደግሞ ልጆቹ ደግሞ ያድጋሉ። ይኖ ቲኔጀርነት አለ ወላጅ የሚያስፈልግበት አለ። ይኖ አንዳንድ ጊዜ እኔ ምንም በቃ በዚህ ምድር ላይ ሰው እንትን ሲል ከባድ ነገር ሲሆን በቃ በቃ የልጆች እናት አድርገኝ ነው የምለው ምንም በቃ አንዳንድ ጊዜ ትርጉም ሲጠፋባችሁ በቃ ያንን ልሁን በቃ በልጅ አትፈትነኝ ስ ሁለት ጸሎቶች ብዙ ስለ ፐርሰናል ነገር ሽር አላደርጋችሁም ግን ቢያንስ ሁለት ጸሎቶች አሉኝ እኔ በቃ በልጅ አትፈትነኝ የምለው ነገር አለ በቃ እናት አድርገኝ ላለው ልጆች ያርጋሉ ነገ ጥለውን ይሄዳሉ ግን በሚያስፈልጉብን ሰዓት ብንኖርላቸው ብዙ ዓላማ ሊኖረን እንችላለን። ግን ዋነኛው ዓላማችን እስፔሻሊ ልጅ በዚህ ምድር ላይ እስካመጣን ድረስ ልጆቻችን ሊሆኑ ይገባሉ። እና እንደዚህ ከትምህርት ቤት ሲመጡ ወላጅን ማጣት ብቻው በጣም ያሳዝናል። ማንም ልጅ ወላጁን አይጣ። ያንን ነው ማለት የምችለው። ይሄ የሚያሳዝን ዜና ነው ማህበረሰባችን ግልጽ የሆነ ውይይት ኢሎ ከላዩ ነው ሁሉ ነገራችን የሚያምረው። ብዙውን ጊዜ እነዚህ ሰዎች አሁን ቤት አላቸው፣ ቤቢስተር አላቸው፣ ደስ የሚሉ ሰላማዊ ሰላማዊ ህይወት ያላቸው ነው የሚመስለው። በርዝዴ ፓርቲ ላስት ዊክ ነበረ ቤታቸው ምናምን ና ግን እንደዚህ ሲሆን በጣም ያሳዝናል። ምናልባት ደግሞ አጭርም ቁጣም ሊሆን ይችላል፣ ቅጽበታዊም ንዴት ሊሆን ይችላል። ሲሪየስ የሰደደ ላይሆን ይችላል እና ግን በቃ ሰልፍ ኮንትሮል ሰልፍ ማኔጅመንት አይ ቲንክ ራሳችንን ራሳችን ላይ መስራት ይመስለኛል። እውነቴ ነው። ከምንም ነገር በላይ ራሳችንን መስራት፣ ቁጣችንን እንዴት ነው ማኔጅ የምናደርገው? ጭንቀታችን እንዴት ነው ማኔጅ የምናደርገው? ዩኖ አለ፣ ውጣ ውረድ አለ፣ በማንም ሰው ላይ ውጣ ውረድ አሜሪካንም ሰው ይኖር፣ ሀብታምም ይሁን ድሃም ይሁን ሁሉም ሰው ላይ ውጣ ውረድ አለ እና ግን ያንን እንዴት ነው ሰልፍ ኮንትሮል የምናደርገው? የስ አዝኛለሁ፣ ከፍቶኛል፣ ተበሳጭቻለሁ ነው። እንዴት ነው ይሄንን አንገሬን፣ ቁጣይን እንዴት ነው ማነጅ ማድረግ ማልችለው? እኔ ብዙን ጊዜ ተራራ ነው የምወጣው ተራራ ወጣለው ወይም ደግሞ ሻወር ወስዳለው ወይ ደግሞ ኤክሰርሳይስ አደርጋለው ወይም ደግሞ ቡና ጠጣለው ምናምን ነገር እና ጀስት ማሰላሰል። ምናልባት እኮ ሰውየው ውጭ ወጥቶ ቢሆን እቺ ሰዓት ልታልፍ ትችላለች። ወይም ሚስትየዋ ወይ የሆነ ነገር ውጭ ወጥቶ ቢሆን ሊያልፍ ይችላል። እና ችግርም ካለ ደግሞ እንዳልኳችሁ ይቅር ይቅር መባባል በጣም እነዚህ ሶስት መሰረታዊ ነገር። ይቅር ማለት ካልቻላችሁ ይቅር በሉ። ይቅር ማለት ካልቻላችሁ ደግሞ ተከራከሩ። ይሄን እንደዚህ ነው አንተ እንደዚህ ነው አንቺ እንደዚህ ነው ያ እንደዚህ ነው ብላችሁ ሚዲየተር አለ እዚህ ሀገር በደንብ የሰለጠንም ሀገራችንም ሽምግልና የሚባል አለ በዛ ሂዱ። ያ ነገር ካልሆናችሁ ደግሞ በህጉ መሰረት በቃ ህጉ እንዳደረገኝ ያደረገኛል ብላችሁ እንትን ማለት በዛ እንትን ማለት ነው እና እግዚአብሔር ሰላም ይስጠን እረፍት ይስጠን ነው የምለው። ለሁላችንም ህብረተሰባችን፣ ኮሚኒቲያችን ስለ ቤተሰብ ያለው ግንዛቤ ስለ ሴት ስለ ልጆች ያለው ግንዛቤ ሴትም ወንድም መማር፣ እውቀት አያልቅም። እኔ እንደነገርኳችሁ ሁሌ መማር ፈልጋለሁ። ከእናንተ አነባለሁ ነው ባይዘዌ እንትን ራሱ አዳምጣለው ስነዳ፣ ምናምን ረዥም መንገድ ከሆነ የምንደው አዳምጣለው እንደዚህ ፐርሰናል ዴቨሎፕመንት የሆኑ ሰዎች እና ብዙ አሃ የሚላቸው ነገሮች አሉ። አውቄ የጨረስኩን ሰውም አይደለሁም፣ እና ሁሌ አሃ እያልኩ ነው የምማረው። እና እውነት ነው ብዙ አይነት ሪሶርስ አለ። እኛ በጥሩ ዘመን የተፈጠር ነው፣ ክፋትም እንዳለ ሁሉ ማለት ነው። ስምንተኛውም ሺ እንዳለ ሁሉ በጥሩ ዘመንም የተፈጠር ነው። ምክንያቱም ሁሉ ነገር ቅርባችን ነው። ለመጥፋትም ቅርባችን ነው፣ ለማልማትም ቅርባችን ነው። ስለዚህ ፐርሰናል ዴቨሎፕመንት ሴት ስትሆኑ ሴትነታችሁን ሴትነታችሁን እንዴት ኢምፓወር ማድረግ እንዳለባችሁ፣ ኢቨን ጤናችሁን እንዴት ኢምፓወር ማድረግ እንዳለባችሁ፣ እናትነታችሁን እንዴት ኢምፓወር ሚስትነታችሁን፣ ገርል ፍሬንድነታችሁን፣ እህትነታችሁን፣ ልጅነታችሁን እንዴት ኢምፓወር ማድረግ እንዳለባችሁ፣ በቃ ይሄንን እናንተ ራሳችሁ ዴቨሎፕ ካደረጋችሁ ነገሮች መልካም ይሆናል። ወንዱም እንደዚያ ይመስለኛል። አይደለ? ኢትስ እንዴት ነው፣ ጎዳዲ የሚባል ትልቅ የካምፓኒ አለ እዚያ ሀገር እና፣ እንዴት ነው፣ ላይክ ዩ ኖ ኢቭን ካምፕም አለ እዚያ ሀገር፣ ቡት ካምፕ ይባላል። አባቶችን የሚያሰለጥን ቡት ካምፕ አለ፣ ፋደርስ ቡት ካምፕ አለ። ላይክ እንደዚ፣ እንዴት ነው፣ በቃ ሰውነት የሚጠብቀው ቤቴ እንዴት ነው ሸሚዜን ጥፍ ጥፍ አድርጌ እንዴት ነው ኩክ ማድረግ ልጆቼ እንዴት ነው ትምህርት ቤት እንትን የምለው ብዙ ስለወንዶች ስለማላቅ ነው ማለት እኔ ያው ሴት ስለሆንኩ ለራሴ የሚጠቅመኝን ነገር ነው። እና አይ ሆፕ ለወንዶችም እንደዚህ አይነት ይኖራል ብዬ አስባለሁ። እና ሁሉም ወንድም ሴትም ራሱ ላይ ኢንቨስት ካረገ ራሱ ላይ ፐርሰናል ዴቨሎፕመንት ከሰራ ጥሩ ስብእና ይኖረዋል ማለት ነው። እና በቀላሉ ማይቆጣ ይሆናል ጀብደኛ አይሆንም እና ሴትን ማለት እንደዛ ይሆናል አይደለ? አባት ሲሆን እንደዚህ ፕሮቫይደር ነው አይደለ? ማስኮለር ነው አይደለ? ኃይለኛ ነው አይደለ? ዩኖ እንደዛ ነው አይደለ? በቃ ቤተሰቡን ፕሮቴክት የማድረግ የመጠበቅ የማገዝ አይነት ነገር ማለት ነው። በቃ ኃላፊነትን የመውሰድ እና ወንዶች ብዙ ስለናንተ ሪሰርች ስለማደረግ ራሴ ላይ ነው ብዙ ኢንቨስት የማደርገው፣ እና ስለ ራሴ ነው ብዙ ማውራት ራሴን ሳደርግ ደግሞ ያው እኔም የሴቱ አካል ስለሆነ የእናት አካል፣ የልጅ አካል፣ የእህተ አካል፣ የገርል ፍሬንድ የሚስት አካል ስለሆነ ስለ ራሴ ነው ብዙ መናገር የምችለውና there are a lot of resources እና ተፈቃደኞች ከሆናችሁ አለ አይደለ እንቶ ፈንቶ ሙድ ምናምን ያለውን ከማዳመጥ ይልቅ ብዙ አይነት ማዳመጥ የምትችሉ ነገሮች አሉ። ብዙ አይነት በቃ እንዴት ጥሩ ሚስት እንዴት ጥሩባት እንዴት ጥሩ እናት እንዴት ለራሳችሁ ጥሩ እንዴት እንደምትሆኑ እንደዛ እና ሁሉም ሰው ጥሩ ጥሩ ነገሩን ይዞ ከመጣ ሁለቱ አንድ ላይ ሲሆን አሜዚንግ ይሆናል ማለት ነው። እና ራሳችሁ ላይ ኢንቨስት አድርጉ፣ ሪል የማይጠቅማችሁ ነገር ላይ ኢንቨስት አታድርጉ የሚል ነው ሜሴጅ ያለብኝ ሜሴጅ ማስተላለፍ የምፈልገው ግን፣ በጸሎታችን ይህንን ቤተሰብ እናስብ፣ ኮሚኒቲያችን አይሆፕ ካንድል ላይትን ምንም ነገርም ነው ብዙ ነገር አድርጎ ሰዎች እንዲማሩ ማድረግ፣ አሃ ሞመንት እንዲኖረን ዋው፣ እኔም በዚህ ነገር አልፍ ነበረ እና ይህንን ይህንን ነገር ስታዩ ነው ማለት እንዳልኳችሁ፣ ፍቺ በጣም የሚያጸይፍ ነገር ነው። እግዚአብሔርም ፍቺን በጣም ነው የሚጠየፈው። እኔም በጣም ፍቺ አልወድም፣ ግን እንደዚህ አይነት የህይወት መስዋዕትነት ሲፈጠር ስታዩ፣ ዋው ለመልካም ነው ትላላችሁ ማለት ነው። ለመልካም ነው ሌቲት ጎ የሆነው ለመልካም ነው ትላላችሁ እና አይ ሆፕ ሁላችንም አዘን ኢንዲቪጁዋል ይሄ ላገባችሁ፣ ላላገባችሁ ልጅ ላላችሁ አይደለም የምናገረው ለሁላችሁም ሰዎች፣ በቃ ሰው በዚህ ምድር ላይ ለተፈጠራችሁ አማርኛ መስማትና ማዳመጥ የቻላችሁኝ ሰዎች ራሳችሁ ላይ ኢንቨስት አድርጉ። ጥሩ ስብዕና እንዲኖራችሁ፣ ጥሩ ፐርሶናሊቲ እንዲኖራችሁ፣ በጣም ብዙ ሪሶርስ አለ፣ እሱን ኢንቨስት አድርጉ እና ዌን ዩአር ከሌላም ሰው ጋር ስትሆኑ ጥሩ ሰራተኛ፣ ጥሩ ሚስ፣ ጥሩ እህት ትሆናላችሁ። እና ራሳችሁ ላይ ፎከስ አድርጉ የሚለውን ነገር ነው የሚያደርገው የማስተላልፈው። አሁንም ግን ጸሎቴ ለዚህ ቤተሰብ ለልጆቻቸው፣ በዚህ ችግር ውስጥ አፌክት ለሆኑ ማህበረሰብ አሁን ያው ወገኖች አላቸው እና ዘመዶቻቸው ሁሉ እግዚአብሔር መጽናናትን ይስጣቸው። ልጆቻቸውን ደግሞ እግዚአብሔር ይጠብቅ። ለቁም ነገር ያብቃላችሁ። ይህንን ነው ማለት የምፈልገው። አመሰግናለሁ። መልካም ቀን